ላሞችን ጊደሮችን ጥጃዎችን ስንገዛ ማየት ያሉብን ነገሮች ምን ምንድን ናቸው? ላሞችን ገዝተን በረታችን ካስገባናቸው በኋላ ማድረግ ያሉብን ነገሮች ምን ምንድን ናቸው? እስቲ እንመልከት። አሁን ላይ የጥጆች የጊደሮች እንዲሁም የወተት ላም ዋጋ ስንት ነው? በስፋት የሚስተዋልባቸው ሰፈሮችና ቦታዎች የት የት ያሉት ነው? ዋጋን ስንት አልቻለች ዋጋ ባምስት እስቲ ዛሬ አብረን ከጓደኛችን ጋር ላምን በግዥ ወቅት የሚያጋጥሙንን ነገሮች አብረን እንመልከታቸው። ተ እነዚህና እነዚህ ለመሰሉ ጥያቄዎች መልስ ለማግኘት እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ መልሶቹን ታገኛላችሁ። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችሁልናል? ስራ እንዴት እንት ነው? እየተለፋ ነው እንግዲህ በርቱልን እንላለን ሁል ጊዜ ፈጣሪያችሁን ተማምናችሁ በራሳችሁ ላብና ጥረት የምታገኙት ነገር ትግል ቢኖረውም መጨረሻው ያማረና የደስታ ነው እንላለን። ስለዚህም ሁልጊዜ ጊዜ ወጥራችሁ ስሩ፣ የዘውትር መልእክታችን ነው። በዛሬው ዝግጅታችን አዲስ ወደ ስራው የሚገባው ጓደኛዬን ላሞች እያጋዛን በግዥ ሂደት ውስጥ የሚገጥሙንን ነገሮች አብረን እንመለከታለን። ለመግዛት ስናስብ ማድረግ ያለብን ጥንቃቄዎች ምንድን ናቸው? ስንገዛ ልናስቀምጥ የሚገቡን ቀድመ ሁኔታዎች ምን ምንድን ናቸው? አሁን ላይ የላሞች ዋጋ ስንት ነው? ላሞችን ከገዛን በኋላ ቤታችን ውስጥ ስናስገባ ማድረግ ያሉብን ጥንቃቄዎች ምን ምንድን ናቸው? እነዚህንና ሌሎችን ጥያቄዎች እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ መልስ ታገኛላችሁ ብለን እንገልጻለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መረጃው ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። ላሞችን ከመግዛታችን በፊት ማስቀመጥ ያሉብን ቅድመ ሁኔታዎች ምን ምንድን ናቸው? ለማርባት፣ መልሰን ለመሸጥ፣ አይቶ ለመሸጥ፣ ለየትኛውም ሁኔታ ጥጆችን፣ ጊደሮችን እና የወተት ላሞችን ስንገዛ ማስቀመጥ ያሉብን ቅድመ ሁኔታዎች አሉ። የመጀመሪያው የከብቱን ጤንነት ማረጋገጥ ነው። የተለያዩ መንገዶችን በመከተል የከብቱን ጤንነት ማረጋገጥ ያስፈልጋል። ሁለተኛው ዝርያ፣ ለተለያዩ አገልግሎት ዝርያ መምረጥ ያስፈልጋል። በወተት ላም እርባታ ውስጥ ዝርያ ወሳኙ ነገር ነው። ስለሆነም በወተት እርባታ ውስጥ ዝርያ ወሳኙ ነገር ስለሆነ ማለታችን ነው። ምርታቸው የሚወሰነው አብዛኛውን ጊዜ በዝርያቸው ነው። ሌላው ከብቶችን ከመግዛታችን በፊት እንደ ቀድሞ ሁኔታ ማስቀመጥ ያለብን ልጅነታቸውን ነው። ለእርባታው ዘለቄታም ለቀጣይ ምርታማነት እንዲሆንም ለመራባት ፍጥነት ከመግዛታችን በፊት ማየት ያለብን ልጅነታቸውን ነው። ምንም ያህል ምርትና ዝርያቸው የተሻለ ቢሆን የምንገዛቸው ላሞች የምንገዛው ለእርባታ ከሆነ ልጅነት ከሌላቸው ባንገዛቸው ጥሩ ነው ብለን እንገልጻለን። ልጅነትም ስንል ለወተት ላሞች አንድ ወይም ሁለት የወለዱ። ለጊደሮች ደግሞ ጥርሳቸውን ያልሸረፉ ቢሆኑ ልጅናቸው ብለን እንገልጻለን። ሌላው ከመግዛታችን በፊት እንደ ቅድመ ሁኔታ ማስቀመጥ ያሉብን ነገሮች አመላቸውን ነው። ይራገጣሉ ወይ ይዋጋሉ ወይ የሚለውን ማረጋገጥ ያስፈልጋል። ምክንያቱም ምንም ያህል ጥሩ ከብቶች ቢሆኑ አመላቸው አስቸጋሪ ከሆነ በረቱን ይረብሹብናል፣ ሰራተኛ ያማርሩብናል። አመላቸው የከፋ በሄደ ቁጥርም ምርታቸውን እያቆምብን ይሄዳሉ። ስለዚህም አመሉ የሚያስችግር ከብት ከሆነ እንደ ቅድመ ሁኔታ ባንገዛው ጥሩ ነው ብለን እንገልጻለን። ላይ የጠቀስናቸውን ቅድመ ሁኔታዎች በመያዝ በግዥ ወቅት በአካል ስንገኝ ማድረግ ያሉብን ጥንቃቄዎች ደግሞ እንደሚከተለው እንመለከታለን። ጥጃዎችን፣ ጊደሮችን፣ የወተት ላሞችን ስንገዛ ተገቢውን ፍተሻ ማድረግ ወሳኝ ነገር ነው ብለን እንገልጻለን። የወተት ላሞችን ስንገዛ ማድረግ ያሉብን ጥንቃቄዎች ስንመለከት በወተት ላም ዋናው ጉዳይ ሌሎች ጉዳዮች ቢኖሩም ማለታችን ነው። ጡቷ ወሳኙ ነገር ነው። ስለዚህም አራቱ ጡት በደንብ እንደሚሰራ ማረጋገጥ በጣም ተገቢ ነው። በመዳሰስ በማለብ ማረጋገጥ ያስፈልጋል። በተጨማሪም አራቱም ጡት ግቱ እኩል መሆኑን ማረጋገጥ ያስፈልጋል። ግቱንም ስንመለከት የጠጠረ የጓጉሎ ነገራና መኖሩን ማረጋገጥ ተገቢ ነው ብለን እንገልጻለን። ሌላው ጥፍሮቿን፣ አይኖቿን፣ ሆዶ አለመነፋቱን በእግሮቿ በኋለኛው በፊተኛውም በኩል እብጠት አለመኖሩን ማረጋገጥ ተገቢ ነው ብለን እንገልጻለን። ስትራመድ አለማነከሰዋን ማረጋገጥም ያስፈልጋል። በተለይ ብዙ ጊዜ የፊት እግራቸው ጉልበት አካባቢ ሲተኙም ሲነሱም የሚጠቀሙበት ቦታ ስለሆነ ያልተጎዳ መሆኑን ማረጋገጥ በጣም አስፈላጊ ነው ብለን እንገልጻለን። ምክንያቱም በሚነሱና በሚተኙበት ጊዜ ከተቸገሩ የላሟ ጤንነት በጣም አደጋ ውስጥ ስለሚገባ ማለታችን ነው። ጥጆችንና ጊደሮችንም ስንገዛ ማድረግ ያሉብን ጥንቃቄዎችን ስንመለከት ሌሎች ነገሮች እንዳሉ ሆነው ጥርሳቸው መመልከት በጣም ወሳኙ ነገር ነው ብለን እንገልጻለን። የገጠመንን ነገር እናጫውታችሁ። እነዚህ የምትመለከቷቸው ጥጆች እድሜያቸው ስንት ይመስላችኋል? ስድስት ወር ወይ ሰባት ወር? በሚገርማችሁ ሁኔታ ሁለት ሁለት ሸርፈዋል። ይህ ማለት እድሜያቸው እስከ ሁለት ዓመት ይገመታል ማለት ነው። ይሄ የሚከሰተው ሲቀነጭሩ ነው። አሁን ከዚህ በኋላ የማደግ እድላቸው በጣም የመነመነ ነው። ይህም የሚከሰተው በተገቢው በልጅነታቸው ወተት ባለመጠጣታቸው በተጨማሪም በበሽታ ምክንያት ሊከሰት ይችላል። አሁን እነዚህን ጥጆች ልጅ ናቸው ብለን አካላቸውን ብቻ አይተን ብንገዛቸው ኪሳራው በጣም ከባድ ነው። ምክንያቱም እነዚህን አስጠቅቶ ለማስያዝ በጣም ከባድ ስለሆነ ማለት ነው። መልሰን እንሽጣቸው ብንልም ጥርሳቸውን ካዩት ማንም ሊገዛን አይችልም። ስለዚህም ሁልጊዜ ጥንቃቄ በማድረግ ጥጆችንና ጊደሮችን ስንገዛ ጥርሳቸውን ከፍቶ ማየት በጣም ወሳኝ ነገር ነው ብለን እንገልጻለን። ከሸረፉ ባትገዟቸው ብለን እንገልጻለን። ምናልባት የሸረፉ ጊደሮችን እኩል እንገዛ እንችላለን፣ ነገር ግን ከመሸረፋቸው በፊት እርግዝና ቢዙ ተመራጭ ነው ተብሎ ስለሚታሰብ ነው። ከገዛናቸው በኋላ በተደጋጋሚ ካስጠቃናቸው በኋላ መልሰው ባይዙ በስጋ ነው የምንሸጣቸው። በስጋ ስንሸጣቸው ደግሞ በጊደርነት ከገዛናቸው ዋጋ ኪሳራ ውስጥ እንገባለን። በጣም ዝቅ ስለሚል ኪሳራ ውስጥ እንገባለን። ለዛ ነው ብዙ ጊዜ የሸረፉ ጊደሮችን ለመግዛት የማይመከረው። ስለዚህም ሁል ጊዜ ከጥርሳቸውን በተጨማሪ አይናቸውን፣ እግራቸውን ወዳቸው ቁንዘር ለመሆኑን በአካል በማረጋገጥ ስናይ ሁል ጊዜ ጥንቃቄ ማድረግ አለብን ብለን እንገልጻለን። አሁን ላይ የላሞች ዋጋ ስንት ነው? በጣም በሚገርም ፍጥነት የላሞች ዋጋ እየጨመረ ይገኛል። በእርግጥ የላሞች ፈላጊም በዛ መጠን እየጨመረ ይገኛል። በፈላጊው ቁጥር ስራው ቀጣይነት አለው ወይ ለሚለው የራሱ ጥናትና ምርምር ቢያስፈልገውም፣ እኛ ግን ስንገዛ ሁልጊዜ ጥንቃቄ እያደረግን በተለያዩ ቦታዎች ስንዞር ለጓደኛ የስንገዛ የሰማነን ዋጋ እንገልጽላቸዋለን። የወተት ላሞች እንደ ዝርያቸው እንደሚሰጡት ምርት እንደየእድሜያቸውና እንደየአካባቢው ዋጋቸው ሊለያይ ይችላል። ስለዚህም ከ20 እስከ 25 ሊትር በቀን የወተት ምርት ያላት አንድ ወይም ሁለት የወለደች ላም ከ260 ሺ ብር እስከ 300 ሺ ብር ይሸጣሉ። በቀን ከ16 እስከ 20 ሊትር የሚታለቡ ላሞች ልጅነት ያላቸውን ዋጋ ስንመለከት ደግሞ ከ250 እስከ 270 ሺ ብር ይሸጣሉ። ከ10 ሊትር እስከ 15 ሊትር በቀን የምትታለብ ላም ልጅ የሆነች ማለታችን ነው ከ180 ሺብር እስከ 250 ሺብር ይሸጣሉ እስከ 10 ሊትር በቀን የወተት ምርት ያላቸው ስድስትም ስምንትም ያላቸውን ማለታችን ነው ጥሩ ዝርያና ልጅ የሆኑ ላሞችን ከ80 ሺብር እስከ 130 ሺብር ይሸጣሉ እቺ አሁን የምትመለከቷት ላም ጥሩ ዝርያ ያላት ጥሩ ልጅነትም ያላት ሶስት ወር እርግዝናና ዘጠኝ ሊትር ወተት አላት 230 ሺብር ታሸጣለች እችም የምትመለከቷት ላም ሀያ ሌትር ወተት አላት። ትኩስ ወላድ ነች። እችን ሁለት መቶ ስልሳ ሺህ ብር ተሸጣለች። እችኛዋን የምትመለከቷት ላም ደግሞ ጊደር ነች። ሁለት ሸራፍ ነች። ሰባት ወር ግዝና አላት። እችን ሁለት መቶ ሰባ ሺህ ብር ተሸጣለች። በእርግጥ እድሜያቸው የሄደ አሮጊት የሚባሉት ምንም ምርት ቢኖራቸው ዋጋቸው ቢቀንስ እንኳን ለእርባታ ከሆነ እድሜያቸው የሄዱ ላሞችን ባትገዟቸው ብዬ እመክራለሁ። ዝርያቸው የወረደ ወይም ጀርሲ የሚባሉት ልጅ ቢሆኑ እንኳን ለእርባታ ባትገዟቸው ብዬ እመክራለሁ። ምክንያቱም እርጉዞ ነው ቢወልዱም እንኳን የተሻለ ዝርያ ለማግኘት በጣም አስቸጋሪ ስለሆነ ጀርሲዎችንም ለእርባታ ባትገዟቸው ጥሩ ነው ብዬ እመክራለሁ። የጊደሮችና የጥጆች ዋጋ በተመሳሳይ የጊደሮች እና የጥጆች ዋጋ አሁን ላይ ያለውን ስንመለከት የተወደደ ይመስላል። ጥጆችን ለመግዛት ስታስቡ ወተት የጨርሱትን ብትገዙ ጥሩ ነው ብለን እንገልጻለን። አሁን ላይ ከሶስት ወር እስከ ስድስት ወር እድሜ ያላቸው ጥጆች ከ25 ሺ ብር እስከ 45 ሺ ብር ይሸጣሉ። ከስድስት ወር እስከ አንድ ዓመት ያሉትን ደግሞ ስንመለከት ከ50 ሺ ብር እስከ 80 ሺ ብር አካባቢ ይሸጣሉ። እንደየዝርያቸው እንደየዕድሜያቸውና እንደየአካባቢያቸው የተለያዩ ዋጋ ይቀመጥላቸዋል። ከአንድ ዓመት እስከ አንድ ዓመት ከስድስት ወር ያሉትን ስንመለከት ደግሞ ከሰማኒያ ሺህ ብር እስከ መቶ አስር ሺህ ብር ይሸጣሉ። ይህ ማለት ለኮርማ የደረሱ ጊደሮች ናቸው ማለት ነው። ሁል ጊዜ በምንገዛበት ጊዜ ሁል ጊዜ በምንገዛበት ሰዓት ጊደሮችና ጥጆችን አይናቸውን፣ ሆዳቸውን በጣም በጥልቀትና በትኩረት መመልከት አለብን። አይናቸው እያየ የሚመስለን ግን አይናቸው የማይ፣ ሆዳቸው ሰፋ ያለ የመሰለን ግን የቆነዘሩ ስላሉ በጣም ጥንቃቄ ማድረግ ያስፈልገናል ማለት ነው። ስለዚህም መርጦ አገላብጦ መግዛት ያስፈልገናል ማለት ነው። ምክንያቱም ከዚህ በኋላ ሁልጊዜ ጊዜ ከኛ ጋር ስለሚቆዩ ማለት ከብቶች በብዛት የሚሸጡባቸው ቦታዎችና አካባቢዎች የት የት ያሉት ናቸው? ከስከዛሬው ልምድ በመነሳት ለራሳችን የሚሆን ለሰዎች ላሞችን የምንገዛባቸው ብዙ አማራጮች ቢኖሩም አብዛኞቹ በተወሰኑ ቦታዎች የሚገኙ ናቸው። የእነዚህንም ቦታዎች ስንመለከት በአራቱም የአዲስ አበባ አቅጣጫ የላም ገበያ ቦታዎች አሉ። ይህንን ስንል በገበያ ወጥቶ ይሸጣሉ ሳይሆን ነጋዴዎቹ ቤታቸው ውስጥ አስረው ገዢ ሲመጣ እያወጡ ያሳያሉ ማለታቸው። በጅማ በር፣ ሞጫ፣ ዘነበወርቅ፣ አየር ጤና፣ ካራቆሬ፣ ወለቴ፣ ሰበታ በጣም በስፋት የከብት ገበያ የሚስተዋልባቸው ቦታዎች ናቸው። ነጋዴዎችም የላም ደላሎችም በብዛት ይገኙባቸዋል። በሱሉልታ መውጫ በኩልም ስንመለከት ሱሉልታ፣ ዱበር፣ ደብረጽጌ፣ ሰሌ፣ ሰላ እነዚህም ቦታዎች ላይ ብዙ ደላሎችና የላም ነጋዴዎች ይገኛል። በደሴ መውጫም ስንመለከት አባዶ፣ ካራሎ፣ ጣፎ፣ ሚሽን፣ ለገዳዴ፣ አርባ አራት፣ ሰንዳፋ እነዚህ በስፋት የላም ነጋዴዎችና ደላሎች የሚገኙባቸው ቦታዎች ናቸው። ሌላው በጣም የላም ገበያ የሚዘወተርባቸውና ደላሎችና ነጋዴዎች የሚበዙባቸው ቦታዎች በቃሊቲ መስመር የሚገኙት በሳሪስ አዳማ፣ ዱካ የላም ደላሎችና ነጋዴዎች የሚበዙባቸው ቦታዎች ናቸው። በወሎታ መስመርም ስንመለከት ወሎታ፣ በከቴ፣ እንጭኒ፣ አምቦ የመሳሰሉት ደላሎችና ነጋዴዎች የሚበዙባቸው ቦታዎች ናቸው። ስለዚህም ለመግዛት ስታስቡ የምታውቁት ቦታ እንዳለ ሁሉ እነዚህንም እንደ አማራጭ ብትይዟቸው የተሻለ ነገር ልታገኙባቸው ትችላላችሁ ብለን እንገልጻለን። ይህ ሲሆን ግን በእርባታው ላይ ልምድ ያለው ሰው በመያዝ እናንተም ስለ እርባታው እውቀት ኖራችሁ መግዛት ያስፈልጋችኋል ብለን እንገልጻለን። እነዚህን ቦታዎች እንደ አማራጭ አቀረብን እንጂ በተለያዩ ቦታዎች የላም ነጋዴዎችና ደላሎች መኖራቸውንም ልንገልጽላችሁ እንፈልጋለን። ሁል ጊዜ ትኩረት በማድረግ አይታችሁ መርምራችሁ ለክታችሁ ወታችሁ ወርዳችሁ በጣም ተገቢ የሆኑትን መግዛት ያስፈልጋችኋል ብለን እንገልጻለን። ደላላም ይሁን ነጋዴ አማራጮችን ይሰጧቸዋል እንጂ የሚበጀውን አይቶ ለይቶ ፈትሾ በእውቀት ተመርቶ የመግዛት ኃላፊነት የባለቤቱ ነው። ስለዚህ በዚህ ስራ ብዙ የሚሸውዱ ነገሮች ስላሉ በጣም በመጠንቀቅ ራስን አፕዴት በማድረግ መግዛት ያስፈልጋል ብለን እንገልጻለን። ትኩረት ትኩረት ትኩረት፣ ሁል ጊዜ የዘውትር ተግባራችን ሊሆን ይገባል። ማለት ለእርባታ የቱን ብንገዛ ያዋጣል፣ ለእርባታችን ቀጣይነትና በየጊዜው ተጠቃሚነት ከጥጃ ከጊደር ከወተት ላም የቱን ብንገዛ ያዋጣናል የሚለውን ስንመለከት አቅም ካለን ከሁሉም አይነት አካተን ብንገዛ ያዋጣናል ብለን የሚለውን እንገልጻለን ምክንያቱም አሁን የምትታልብ ላም ሁልጊዜ ባለችበት የምርት አቋም የምትቀጥልናት ማለት አይደለም። ጊዜው ሲገፋ ምርቷም ይቀንሳል። እርጉዝ ስትሆን ደግሞ ሙሉ ለሙሉ ወተቷ ይቀንሳል። በዚህም ጊዜ የምንገዛት እርጉዝ ጊደር ስለምትወልድልን ወተቷ ይሸፍንልናል። ስለዚህ ምርታቸው እየተተካካ ይሄዳል ማለት ነው። ዛሬ ጥጃ የሆነች ደግሞ ከጊዜ በኋላ እርባታችን ውስጥ ጥሩ ላም ትሆንልናለች። ተተካክተው ይሄዱልናል ማለት ነው። ስለዚህም ከሁሉም አይነት ብንገዛ የእርባታችን እድገትና ቀጣይነት በጣም የጠበቀና ፈጣን እድገት ይሆንልናል ማለት ነው። ያም ካልሆነ ደግሞ እንዳለን ሁኔታና እንዳለን ከጥጃም ከጊደርም ከወተት ላምም መርጠን ብንገዛ አዋጭ ነው ብለን እንገልጻለን። ዋናው ነገር ግን ግዢ ላይ ባለመሳሳት ዋናው ነገር ግን ግዢ ላይ መሳሳት የለብንም። ዋናው ነገር ግዢ ላይ ብቻ መሳሳት ዋናው ነገር ዋናው ነገር ግዢ ላይ መሳሳት የለብንም መሳሳት የለብንም ብቻ እንላለን። በግዢ ወቅት ጥሩ ነገር ከገዛን እንደ ምርጫችንና እንደ ዕቅዳችን ማስኬድ እንችላለን። ትልቁ ነገር አሁንም አጽንኦት እንድንሰጡት የምንፈልገው ነገር ሁልጊዜ በጥንቃቄ ግዢውን ልናከናወን ይገባል ማለት ነው። ላሞችን፣ ጊደሮችን ጥጃዎችን ከገዛን በኋላ በረት ካስገባናቸው ማድረግ ያሉብን ነገሮች ምን ምንድን ናቸው? በጥንቃቄ ምርጠን የገዛናቸው ላሞችን ቤት ካስገባናቸው በኋላ ማድረግ ያሉብን ነገሮችን ስንመለከት መጀመሪያ አካባቢውን እንዲለምዱት ማድረግ በጣም ወሳኝ ነገር ነው። አለማጨናነቅ፣ ድርቆሽ ወይም ቦንዳ ሳር መስጠት፣ ቀስ እያሉ ውሃ፣ አረንጓዴ ቅጠላ ቅጠሎች፣ አረንጓዴ ሳሮችን መስጠት ያስፈልጋል የተመጣጠነ መኖ ወዲያው መስጠት አያስፈልግም። ምክንያቱም ከዚህ በፊት የሚበሉትን ነገር በደንብ ስለማናውቅ ማለት ነው። በእርግጥ ከምንገዛበት ቤት ምን ምን እንደሚበሉ መረጃውን መውሰድ ያስፈልጋል። በምን አይነት ሁኔታ እንደሚመግቧቸው በደረቅ ነው ወይስ በጥብጠው ነው፣ ስንት ሰዓት ነው የሚመግቧቸው፣ በቀን ስንቴ ነው የሚመግቧቸው የሚሉትን ማረጋገጥ ያስፈልጋል። እነዚህን ማወቅ በጣም ጠቃሚ ነገር ነው። እነዚህን አውቀን ወዲያው ሁሉንም ነገር መስጠት አያስፈልግም። እያለማመድን ለማመድን ቀስ እያለን መስጠት ያስፈልጋል። ሲለምዱልን እኛ በምንፈልገው መንገድ መስጠት እንችላለን። ሌላው የወተት ላሞችን ገዝተን ስናስገባ ቆመን አይተን የፈተሽነውን ወተት እኛ ጋር ላናገኝ እንችላለን። በዚህ ጊዜ ምክንያቱ ወይ ላሟ ሰቅላ ይሆናል ወይ ቤቱ አዲስ ስለሆነባት ደንግጣ ሊሆን ይችላል። በመዳበስ በማረጋጋት ሳይደናገጡ ወተቷን ቀስ እያሉ ማለብ ተገቢ ነው ብለን እንገልጻለን አንዳንድ ጊዜ ሃይ ሊትር ጠዋትና ማታ ፈትሸን ገዝተን ቤት አስገብተን ስናልብ ምንም ላይኖራት ይችላል በዚህ ጊዜ ባለመደናገጥ በመረጋጋት ቀስ እያሉ ምቾት እንዲሰማት በማድረግ ወተቱን ማለብ ተገቢ ነው ብለን እንገልጻለን በቀናቶች ውስጥ ያየነው ወተት ይመጣልናል በቀናቶች ውስጥ ግን ለውጥ ካልታየና ያየነው ወተት ካልመጣ ችግሩ ያለው በግዥ ወቅት በፍተሻ ወቅት አድረው ወይም ውሎ ሊሆን ስለሚችል ወተት ስንገዛ ሁልጊዜም ጠዋትና ማታ መፈተሹ ተገቢ ነው ብለን እንገልጻለን። ስንፈትሽም አላቢው በሚያልብበት ቦታ ፊትለፊቱ ቆመን ወተቱን መፈተሽ ያስፈልገናል ብለን እንገልጻለን። ቤት አሰራራችንንም ስንመለከት በረታችን ውስጥ በቂ የአየር ዝውውር ቤት አሰራራችንም ስንመለከት በቂ የአየር ዝውውር መኖሩን ማረጋገጥ ያስፈልገናል። ወለሉ የማያንሸራትት ላሞች ሲተኙ ሲነሱ ሲራመዱ ምቾት የሚነሳቸው አለመሆኑን ማረጋገጥ በጣም ተገቢ ነው ብለን እንገልጻለን። በተጨማሪም ጉዝጓዝ ሰጋቶራ ካልተገኘም የራሳቸውንበት አድርቆ በመፍጨት መልሶ ከፊታቸው ላይ በመነስነስ ተጨማሪ ምቾት እንዲኖራቸው ማድረግ ተገቢ ነው ብለን እንገልጻለን። በቀናት ልዩነትም ማናፈስ ማስቦረቅ በየጊዜው ገላቸውን ማጠብ፣ ውሃ በየቀኑ በበቂ ያለ ገደብ መስጠት መኗቸውንም የተመጣጠነ ጥራቱን የጠበቀ መሆን አለበት ብለን እንገልጻለን። ቫይታሚኖችን፣ ፕሮቲኖችን፣ አይል ሰጪ ማዕድናትን የያዙ መሆናቸውን ማረጋገጥ ያስፈልጋል። እነዚህንም ንጥረ ነገሮች ከፉርሽካ፣ ከቢራ ጭማቂ፣ ከጥፍጥሬ፣ ከፋጉሎ፣ ከበቆሎ፣ ከጨው፣ ከአሞሌ ጨው፣ ከአረንጓዴ ቅጠላ ቅጠሎች ከአረንጓዴ ሳር ከአልፋ አልፋ በቀላሉ ስለሚገኙ እነዚህን በተመጣጠነና ለቅ በተመጣጠነ መልኩ መስጠት በጣም ወሳኝ ነገር ነው ብለን እንገልጻለን። ምክንያቱም ለአንድ እርባታ ወሳኙ ነገር መኖ ወይም ማመጋገብ፣ ንጽሕናና መኝታ ነው። ስለዚህም እነዚህን በማሟላት እርባታችንን ማሳደግና ማስፋፋት እንችላለን ብለን እንገልጽ። በመጨረሻም ከብዙ ልፋትና ከብዙ ድካም በኋላ ለጓደኛችን ላሞችን አጋስ በሚገርም ሁኔታ በግዥ ወቅት ያየናቸው ነገሮች የተለያዩ ቦታዎች የተለያዩ ልምድና የተለያዩ ሁኔታዎችን ያስተናገድ ነው። የዋጋቸውም ሁኔታ እንደየቦታው በጣም የሚለያ የሆኑ አግኝተነዋል። እንግዲህ እናንተም ላሞችን መግዛት በምታስቡበት ጊዜ፣ የተለያዩ ቦታዎችን በምትረግጡበት ጊዜ የተለያዩ ልምዶችን የተለያዩ የዋጋ አይነቶችን ስለምታገኙ የተለያዩ ቦታዎችን መርገጣችሁን በጣም እንደ ልዩ ትምህርት ልትወስዱት ይገባል ብለን እንገልጻለን። እንግዲህ ተመልካቾቻችን ሁል ጊዜ እንደምንለው ጥንቃቄ አይለየን፣ ጥንቃቄ አይለየን። እንክብካቤ ደግሞ የዘወትር ተግባራችን ይሁን። ለሁሉም ነገር ትኩረት አድርጋችሁ ከሰራችሁ፣ ከበረታችሁ የምትፈልጉትን ነገር ማድረግ ትችላላችሁ ብለን እንገልጻለን። እኛም ከስር ከስር የጓደኛችን ያለበትን የስራ ሁኔታ እያየን ትምህርታዊ በሆነ መንገድ እንደምናቀርብላችሁ ቃል እንገባለን። እናንተም በምትፈልጉት መንገድ ወጠራችሁ እንድትሰሩ መልእክታችን ነው። እንግዲህ ተመልካቾቻችን ለዛሬ ያዘጋጀንላችሁ ምን ያዋጣል ብለን የመጣነው ሀሳብ በወተት ላሞች፣ በጊደሮች፣ እንዲሁም በጥጆች ግዢ ላይ በቂ መረጃ እንደሰጠናችሁ ተስፋ እናደርጋለን። ከዝግጅታችንም በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩ ትጠይቃል። በሌላ የስራ ሀሳብ እስከምንገናኝ መልካም የስራ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥል